የታ ኢየሱስ ዳ ሆነ፣ ምን ልትለው ነው? የእግዚአብሔር ቃል ምን እንደሚናገረው በአንተ ምክንያት ሌሎችም የሚመልከቱት እሲ ጥቅሱ እንዲህ ይላል፣ እዩት። ሁለተኛ ቆርንጦስ ምዕራፍ 8 ቁጥር 9 ልበ አምላክ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የሚናገረው ቃል ይሄ ነው፣ እዩት፦ የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና፣ ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎ የተሆኑ ዘንድ ስለ እናንተ ድሀ ሆነ። ወገኖቼ እና አንተ ሰባኪው፣ የዘመኑ ሰባኪ፣ አንተ ሀብታሙ፣ አቶ ሀብታሙ፣ ሀብታሙ ንገረኝ እስቲ፣ ኢየሱስ ክርስቶስ ምን ልትለው ነው? ለስም አጠራሩ ክብር ምስጋና ይግባውና ጉንዳን ነው? እንደው ዝም ብሎ መድረክ ላይ ብቻ የፈለገውን ሰው በአይነቱ ስም ሲናገር፣ ይህንን የምንናገረው እኛ ስለ ክርስቶስ ክብርና አጠቃላይ ስለ ምዕመናን ድንገት ለኦርቶዶክሱ ብቻ ህዝብ አይደለም በፕሮቴስታንት ውስጥ ድሃ የለም በካቶሊክ ውስጥ ድሃ የለም በእስልምና ውስጥ ድሃ የለም ስለ ሃይማኖት አይደለም ስለ ሰውነት ነው የምናገረው ዛሬ ስለ ሰው ክብር ነው የምናገረው እያንዳንዱ ሰው በእግዚአብሔር አርአያና አምሳል እንደተፈጠረ እግዚአብሔር ቃል ይናገራልና ኦሪት ዘፍጥረት ምዕራፍ አንድ ቁጥር 26 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ሰውን በመልኩና በአርአያው ፈጠረው፣ በአምሳሉ ፈጠረው። ያንን በአምሳሉ የተፈጠረን ሰው አንተ ድሀ ጉንዳን እያልክ ስትናገር ከምን አእምሮ የመጣ ነው? ከምን ልቡና የመነጨ ነው? አንደበት ይህን ለመናገር እንደምንስ ደፈረ?